ስለዚህ እኔ ከሱመያ ጋር ታርቂው የናንተን ቤት ከማገኝ ሳይታረቁ እንደዛው ተራርቀው ቀርተው እኔ ቤት ቅርብ ባለቤቴ ሲመጣ እሱንም ቤት እገዛለሁ። ኢንሻአላ ችግር የለው። ሊታረቁ ለምትለው እኔ ባሌን አሳልፍ ልስጠው ብታስታረቂያቸው ወሬ የተሻለ ነው ለመሰለሽ ያው እሱም ያሳዝናል። ከሀገር ወደ ሀገር እየዞረ ነው፣ እየደከመ ነው። ቤተሰቡ ፍለጋ የራሱ ሚሽን አለው ማሳካት ያለበትን ዞሮ ዞሮ ከፍቅር የተሻለ ነው፣ ከጸብ ፍቅር የተሻለ ነው ብዬ ነው የምታስታርቂያቸው። አንቺም እዚህ ጋር ጊፍት አለሽ፣ የተሻለ ቤት እሰጥሻለሁ። እነሱንም እዚህ ጋር ለቤተሰብ ለኦዲየንሱ አስታርቋቸው ስላሉ እንደ ሁለቴ። ስለዚህ ብትታረቁ የተሻለ ነው። ስለዚህ እኔ አስቢበትና አንቺም ሱመያም ሳይድ መሆናችሁ በአንድ አግኝቻቸው አስታርቂያቸው ሰፕራይዝ ባረገሽ የተሻለ ነው ማለት ነው። በእውነት ችግር የለውም፣ አትጨነቅ። እኔ ባለቤት ይገዛልኝ፣ አይታረቁ ችግር የለው። አይ እኔ ቤት አልፈልግም። ስትጀምራለ ይህንኑ ቤት ጽድት ትፍክት አርጋችሁ ጨርሱልኝ። ሰላም እንኳን ደና መጣሽ፣ እንኳን ደና ቆያችሁ። ሰላም አው መንገድ እየተዘጋጋ ነው። ልክ እዚህ ስገባ መንገድ እየተዘጋጋ ለሀገራችሁ ነው እንግዲህ፣ እንደታ እንዳታስብ ነው። ደና ነኝ። ደና ነሽ ነው። ምን አዲስ ነገር አለ? ለምን እንደ ሰላም ይባላል። ሰላም ይባላል። የሚቆጠር ስራ ዩኒቨርስቲ ያረግሽው መጠየቅ አለብን ብዬ ነው ግድ ነው። ይህ ሁሉ ብራሱሽ ብሞት እራሱ አስባል ለምን ሳትኖሪበት ሳታረጅበት፣ ሳትጠወርበት ጠዋሪ ከሳ ይወጣበት፣ አይሆንም። እና ምን አዲስ ነገር አለ? አዲስ ነገር እንግዲህ እኛ ዛሬ ዋናው አላማችን የጠራንች ምክንያት ሰይድንና ሱመያን አንችና ሱመያ እንድትታረቁ ነው። ለሰይድም ለሰይድም እያወራን ነበረ። ስለዚህ ዋናው አላማችን ነው፣ ወደዚህ ወደ ቢሮ የጠራዎች አስታርቋቸው እያሉ ነው ቤተሰቦች። እዚህም ቢሮም ላይ ተነጋግሮ ነበርና ለምን አታስታርቋቸውም እያሉን ነው መሰለ ነበር፣ እየጠየቁን ነው። እና እኛ እንድናስታርቃችሁ ነው አንቺን እና ሱመያን መያን። ሰይድም የለም አሁን አውርቼዋለሁ ውጭ ነው ያለው። አንቺ ታውቂያለሽ እንግዲህ ቤተሰብ ፍለጋ ሱ በጣም እየደከመ ነው፣ እያሳዘነን ነው። እና ለምን አታስታርቋቸው እያሉ ነው። ስለዚህ ሁለታችን ዋናው አላማችን ሱመያ እና አንቺን ማስታረቅ፣ ሰይድ እና ሱመያ ለማስታረቅ ነው የጠራንሽ። ይቅርታ አድርግልኝና፣ ያው ይሄ የውስጥ ኬዝ ነው። ሲቀጥል ደግሞ እኔ ሱመያ ጋ ታረኩ አልታደረኩ እኔ ሆቴል የምትፈጥረው ምንም አይነት ነገር የለ። ሲቀጥል ደግሞ እኔ መታረቅ አልፈልግም ያረገች ነገር ስላለ፣ ያንን ብድር እስክመልስ ድረስ እኔ ከሷ ጋር ምንም አይነት ግንኙነት እንዲኖር አይኗ ማየት አልፈልግ ብዙ ነገር ውስጥ መሀላችን የተፈጠረ ነገር ስላለ አሁን እንደዚህ እንደዚህ ብዬ ባልነግርክም ያደረገችውን እሷ እራሱ ስለምታውቅ እኔ ደግሞ እሱ ብድሬን ሳልመልስ እሷ ከእሷ ጋር ምንም አይነት ትርቅ አልፈልግም። የሆቴል የምታመጣ ሊለውጥ ስለሌለ ማለት ነው። እንደዛ ሳይሆን የሚጠቅመው ሰው ልጅ ይጋጫል አንዳንድ ጊዜ። እንደ ድርጅትም እዚህ ጋ እንደ ማኔጅመንት ምንድነው ኦዲንሳቸው ያሉትም ሰዎች የደወሉ ይጠይቁ ምናምን አታስታርቋቸው እያሉ ስለሆነ እኔም ያንን ዓላማ ታሳቢ በማድረግ ነው። እሱ አሁን ውጭ ነው ያለው እንግዲህ ወደ የመን ምናምን ያለው ስለዚህ አንችን ብቻሽን ነሽ። እሷንም ሱመያን ጠርቼ መታረቅ አለባችሁ እንግዲህ ያው ኦዲየንሳችሁንም ማለት ማስተላለፍ ስላለብኝ ነው። ሁለታችሁ ብትታረቁ፣ ባለቤትሽም ጋር ይዘሽው ሱመያ ጋር ብታስታረቂቸው ልጆችንም፣ ሁሉም ነገር የተሻለ ነው ከጽ ምንም የሆነ የሚተርፍ ነገር የለም ብዬ ነው። ፐርሰናል ኬዝ ሊኖራቸው ይችላል። ያው ማስተካከል ያለባችሁ ነገር እናንተ ናችሁ ብዬ ነው። ከዚህ አንጻር ነው ኔ እኔ ቅርት አርግልኝና እኔ እንጃ፣ እኔ ከሷ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። እኔ መታረቅም አልፈልግም። የተጋጨንበት ተጋይተናል፣ አውቃለው ተጋይተን፣ ግን እንደዚህ አይነት ነገር ታደርጋለች ብዬ አልጠበኩም። ቪዲዮ ላይ ተለቆ ሰው መሳቂያ መሳረቂያ እስኪያደርገን ድረስ፣ እንደዛ ቤት የመታ እንደዛ አርጋኝ፣ ደግሞ እኔ ደሞ ዛሬ በሰላም እታረቃታለሁ? ምን ነገር የለም፣ አልታረቃትም። ባይሆን አንተ ጋር ምን አዲስ ነገር አለ? የእኔ ቤት ምን ላይ ደረሰ? የሰይድ የባለቤቴ ቤት ምን ላይ ደረሰ? እስቲ ያለውን ነገር ንገረን። ደግሞ አዲስ ነገር አለመሰለኝ? አዎ እንግዲህ ቤታችሁ አሪፍ ግንባታ ላይ ደርሷል፣ እየተገነባ ነው ያለው ያው የባለቤትሽን ያንችም፣ አሪፍ ቦታ ላይ ስለሆነ ያለው ግንባታ እንትን ብያለሁ ነው እየሰራን በደንብ አዲስ ነገር ደግሞ የመጨረሻውን እንግዲህ አዲስ ሎት ለቀናል። ስለዚህ ይህን ታሳቢ ያደረግ ነው ስፔሻል ያሁን አንቺ እንግዲህ ባለአንድ፣ ባለሁለትም ባለሶስት መኝታዎች ለቀናል። እነዚህን እዛው መንደር አዲስ መንደሮች ናቸው። እዚህ ላይ እንግዲህ ሱመያንና ሰኢድን አንቺም ሱመያ ጋር ከታረቅሽ ከቅናሽ ቅናሽ ዲስካውንት ፓኬጅ እንሰጥሻል ማለት ነው። ስለዚህ ይህን ታሳቢ ብታደርግ ከማለት አንጻር ነው። ዋናው አላማችን እናንተን ማስታረቅ ነው። ስለዚህ እናንተ ከታረቃቸውና ካስታረቅሻቸው የዲስካውንት ዲስካውንት ግማሽ ከቨር እናደርጋል እንደ ድርጅት ማለት ነው። እንዳልኩክ ነው ማስታረቅ ነገር ውስጥ ሳልገባ የሆነ ነገር ላማክር ፈልጌ በስልክ ከማናገር አንተ ጋር መምጣቴ አይቀርም። እስቲ ላናግርክ ብዬ ነው። ያው እንደምታውቀው ሰይድ ባለቤቴ በጣም ቢዚ ነው የሚሆነው። ከሀገር ወደ ሀገር ይሄዳል። የሆነ ሚሽን የሚወጣው ሚሽን አለ። ልጆቹን ፈልጎ ማግኘት፣ ሚስቱን ፈልጎ ማግኘት እንደዚያን ነገር ላይ ስላለ እንደምታውቀው ከሳምንት ወደ ሳምንት ከኢትዮጵያ ወደ የመን ከየመን ጎንደር ከጎንደር አገሪቷን አካሉ ሊጨርሱንም አልቀርም። እኔ ደግሞ እዚህ ጋር የእሱ ቤት ደግሞ ምን ላይ እንደደረሰ ምን ላይ እንዳለ ደግሞ እናንተ ጋር እየተደዋወላችሁ አይደለም፣ ከሳይድ ጋር እያየሁት እንደሆነ። ስለዚህ የእሱም ቤት የእሱም ቤት እኔ ራስ ወዳዶኝ አይደለም፣ እሱም ተጠቃሚ እኔም ተጠቃሚ እንደሆነ ባለቤቴ ስለሆነ የእሱም ቤት በስሜ ብታረግልኝ እና ያለውን ነገር እየመጣው ከአንተ ጋር እያየው ቤቱ ምን ላይ እንደደረሰ እያየው ሰርፕራይዝ በቃ እኔ ያስጨርሽ ይላለሁ ቤትን ብዬ ያው ለሱ ካለኝ ፍቅር የተነሳ ቤቱን ባስረክበው ብዬ አሰብኩ። አሁን እንደዚህ እየተጨናነቀ ስንት ጫና እያለበት ሚስቱ እያለች ተብሎ ስሜ ላ ይጠፋል፣ ስሜ ላ ነው የሚጠፋ፣ እና ቤቱን የሱ ቤት ወደ ስሜ ብታዘዋውር ብዬ አሰብኩ፣ እንደ ሐሳብ እዚህ ጋ ኮ ትልቅ ድርጅት ላይ ነው ያው ማለት እንዲያው ከመሬት ተነስቶ የባለቤቴ ነው ስላልሽ ወደ አንቺ አናስተላልፍም ለምን በስሙ ነው የተገዛው። አንቺን በስምሽ ነው የተገዛው? ሰይድ ለአዩ ፈቅጃአለሁ ብሎ የሚል ፊርማ ወይም ደብዳቤ ካልገለጸ ዝንብን ከመሬት ተነስቶ አንቺ ስለጠየቅሽ የሰው ቤት፣ እዚህ ጋር ትልቅ ድርጅት ነው፣ ሀላፊነት አለበት። ስለዚህ ሀላፊነቱን መወጣት ያለበት ድርጅት ነው። እሱ ፈቃደኛ ከሆነ መጥቶ ለአንቺ ማስተላለፍ ይችላል። ወይም ውክልና ወይም ለሷን ነገር ለአንቺ የሰጠው ነገር ካለ እሱን ደውዬ ስለምጠይቀው በድርጅቱ ባለው ሕጋዊ መንገድ ወደ አንቺ ማንቀሳቀስ እንችላለን እንጂ ከመሬት ተነስቶ አንቺ መታሽ እንደዚህ ስላልሽና እንደ ድርጅት የሰው ቤት አሳልፈን አንሰጥም። ለምን በሚሊየን ነው ኢንቨስት ያደረገበት። ስለዚህ መጀመሪያ እሱ ፈቃድ መሆን አለበት። ስለዚህ የማይሆን ነገር ነው። ለአንቺ የሚሻልሽ ልቅስ የነገርኩሽን። እነዚህ አሁን ባለአንድ፣ ባለ ሁለትም ባለ ሶስት ሚታዎች የወጡ አሉ። አዲስ ዲስካውንት፣ አሪፍ ቦታ እዛው ጎንናቸው የወጡት የመጨረሻ የምንላቸው እነሱን ብታስታርቂያቸው ምሳሌ፣ አሁን ባለ አንድ ምኝታ ወረ 453 ነው። ቅድመ ክፍያው አስታርቂያቸውና፣ 453 ነው። ሁለት ቤት ይኖርሻል። ስለዚህ ግማሽኝ ያከበር ብናደርግልሽ፣ 200 ምናምን አንቺ ከበር አድርገሽ፣ ሁለት ቤት ይኖርሻል። እሱ የተሻለ ነው። ባለ ሁለት ምኝታ ደግሞ እንደዚሁ ወደ 790 ሺ ብር ቅድመ ክፍያ አለ። ባለ ሶስት ምኝታ ወደ 910 ሺ ብር ያወጣናቸው አዲስ ቤቶች የመጨረሻ ያወጣናቸው ስላሉ እነዚህ አሪፍ ቦታ ናቸው። ግሬን ሪያ ቦታ ያለባቸው ናቸው። መናፈሻ ቦታ ያው ታውቂዋለሽ። ኦልሬዲ ኦዲየንስ ሴሽን እዚህም ላሉት ቤተሰቦችሽ ላልገዙትም፣ ለጠየቁሽም በውስጥም ላዋሩን ነው። ለእኛም ቢዚ ስለምንሆን ነው ያልመለስንላቸው። ስለዚህ እነዛን ብትጠቀም የተሻለ ነው። ለምን በነፃ ሰጡ? በነፃ በነፃ እንሰጥሻለን። ግን መጀመሪያ ያልንሽን እንደ ድርጅት ባስታርቂያቸው እነሱ ሁለቱ ካልታረቁ ይሄ ድርጅት ለእኔ ምንም አይሰጠኝም ማለት ነው። እንደዛ ሳይሆን ምን መሰለች፣ እንደ ድርጅት የራሴ የሆነ አሰራራለሁ። ምን ብን ምን በተመለከተ አሁን አንቺ በነፃ እስኪ ያው ድርክ የፈለግኩት እድ መሰለ እኔ እድሜ ለባለቤቴ ባለቤቴ ይኑር። እኔ ለምን ፕሌን ግዛልኝ ብለው በሆን ሰዓት ፕሌን አውጥቶ ሊገዛልኝ የሚችል ሰው ነው። ስለዚህ እኔ ከሱመያ ጋር ታርቂው የእናንተን ቤት ከማገኝ ሳይታረቁ እንደዛው ተራርቀው ቀርተው እኔ ቤት ቅርብ ባለቤቴ ሲመጣ እሱንም ቤት ይገዛለ። ኢንሻላህ ችግር የለ። ሊታረቁ ለምትለው እኔ ባሌን አሳልፌ ልስጠው ብታስታረቂያቸው ሞር የተሻለ ነው። ለምን መሰለሽ ያው እሱም ያሳዝናል። ከሀገር ወደ ሀገር እየዞረ ነው እየደከመ ነው ቤተሰቡ ፍለጋ። የራሱ ሚሽን አለው ማሳካት ያለበትን። ዞሮ ዞሮ ከፍቅር የተሻለ ነው፣ ከጸብ ፍቅር የተሻለ ነው ብዬ ብታስታረቂያቸው፣ አንቺም እዚህ ጋ ጊፍት ያለሽ የተሻለ ቤት እሰጥሻለሁ እነሱንም እዚህ ጋር ለቤተሰብ ለኦዲየንሱ አስታርቋቸው ስላሉ እንደ ሁለቴ፣ ስለዚህ ብትታረቁ መወር የተሻለ ነው። ስለዚህ እኔ አስቢበትና አንቺም ሱመህያም ሳይድ ሆናችሁ በአንድ አግንቻቸው አስታርቂያችሁ ሰርፕራይዝ ባረገሽ የተሻለ ነው ማለት ነው። በእውነት ችግር የለ፣ አትጨነቅ። እኔ ባለቤት ይገዛልኛል። አይታረቁ፣ ችግር የለ። እኔ ቤት አልፈልግም። ስጀመራለ ይህንኑ ቤት ጽድት ፍክት ታርጋችሁ ጨርሱልኝ። ያው እንዳየሁት ከሆነ አሪፍ እየሄደ ነው። ማሪቸውን የመጣው አሪፍ እየሄደ ነው ያለው እዚ ያሉት የኔ ቤተሰቦች፣ እንደምታየው ካሜራ ይዤ ነው የመጣው። ምክንያቱም ቤቱን ምን ላይ ደረሰ እኛም መግዛት እዛ ያሉ ሰዎች ወደ ውጭ ያሉ ሰዎች መግዛት ይፈልጋሉ በብዛት ምን ላይ ደረሰ፣ ምን ላይ ያለው አዲስ ነገር ካለ ምናምን አሳውቂን ስላሉ እስቲ በደንብ ደግሞ ለእነሱ ነገራቸው እና እኔም ደግሞ በነሱ በሚገባቸው ቋንቋ አስረዳቸዋለሁ። ጥሩ እንግዲህ አሁን እኛ አሪፍ ቢውልዲንግ የምንላቸው ለቀናል መጨረሻ አዲስ ገና ትናንትና ላንች አደረግ ናቸው። ለሀያ ሰው የሚሆነው ዲስካውንት እንሰጣለንና ስለዚህ ባለ አንድም ባለ ሁለትም ባለ ሶስትም ሁኔታዎች አሉ። አምስት ሊፍት አለ፣ እያንዳንድ ቢውልዲንግ አምስት ልጆች፣ መዋኛ ገንዳ አለ፣ ዘመናዊ ኤሌክትሪክ መሙያ ጣቢያ፣ ልክ እነዚህን ፋሲሊቲዎችን ያሟላ መናፈሻ ቦታ ፔይንት ሃውሶች ሞል ምናምን አሉ። ሙሉ ፋሲሊቲዎችን ያሟላ ሚክስ ዩዝ አፓርትመንት ኮምፓውንድ መንደር ናቸው ማለት ነው። ስለዚህ አርባ ስልሳም የባንክ ብድር ያላቸው ናቸው። እነዚህን ዲስካውንት ያወጣናቸው እንግዲህ እናንተ ምክንያት በማድረግ ነው። ስለዚህ እነሱን ሰዎች እንትን ብታያቸው ሰይድ እና ሱመያን አንቺ ማብረሽ ብታስታርቂልና እነዚህ የሚያወጣናቸውን ፓኬጆች አሉ ለሀያ ሰው ቀድሞ ለመጣ ዲስካውንት አሉ ቅናሽ አዲስ ያወጣናቸው ባለ አንድ ምኝታውን ቅድመ ክፍያ 45300 ባለ ሁለት ምኝታ ባለ ሶስት ምኝታ ቅድመ ክፍያ ያወጣናቸዋል። እዚህ እነዚህን ታሳቢ በማድረግ ቀድሞ መጣ ሰው ቅናሽ እናደርጋል ማለት ነው። እነዚህ ናቸው ቀድሞ መጥቶ ቀድሚያ ለመጣ ለሃያ ሰው ዲስካውንት አላቸው ማለት ነው። አዲስ እንትንም ስላወጡ ባለ አንድ መኝታ ባለሁለት መኝታ ባለሶስት መኝታ ከዛም በላይ ያለ ሊፍት የራሱ የልጆች ዋና ገንዳ ያለው ሁሉ ነገር የተመቻቸለት ከበፊቱ ሞር ያማረና ሞደርን በሆነ ሁኔታ እናቀርብላችኋለን ብለዋል። በእኔ በኩል ደግሞ ሀያ ሰው ከመጣችሁ ዲስካውንት አለው። በእኔ በኩልም በሌላ በኩልም መታችሁ ብቻ ሀያ ሰው ቅድሚያ አሁን ከመጣችሁ ዲስካውንት አለው ብለዋል። እንዳትቀደሙ እንግዲህ እኔ ደግሞ ሱመያ ና ሰይድን ካላስታረቅሽ አልሰጥም ነው ያሉኝ። ይቅር ሰይድ ትገዛልኛለ አንተ ይሻላል። እዚህ ጋር ማሰብ ያለብሽ ይህን ዲስካውንት የምንሰጠው እናንተን ምክንያት በማድረግ ነው። ለምን በሱመያ ማነው አዩ፣ አንቺን ብለው ለመጡ ሰዎች ነው የምናስተናግደው፣ ዲስካውንቱ ማለት ነው። ገባሻ ለምን እ ይህን ያወጣን ፓኬጆች ሁለታቸውን በማስታረቅ ነው። ድርጅት ንዴ ማኔጅመንት ተወያይተን ሀሳብ ያመጣ ነው። ስለዚህ ትታረቁ። የሚመጡትም ሰዎች ባዩ በኩል ነው የመጣነው ብለው ና ብሎ ይደውሉ። ይህን ይመስላሉ። ውጭም ላሉ ውስጥም ላሉ ባለው ስልክ ደውለው መረጃውን ማግኘት ይችላሉ። አንቺ አስተላልፍላቸው ማለት እንግዲህ፣ እንደሰማችሁት ውጭም ሀገር ውስጥም ላላችሁ ተመልካቾቻችን አዩ ቲዩብ አዳማ ቲዩብ እንዲሁም ደግሞ የተለያየ ሶሻል ሚዲያ ላይ የምታውቁን በሰይድ በኩል የምታውቁን ሰዎች አዩ ብላችሁ እዚህኛው ሪሊስ መታችሁ ካናገራችሁ ዲስካውንት አለው ለሀያ ሰው ማለት ነው ማን ብላችሁ አዩ ብላችሁ እዚህ ስር በሚገኘው ስልክ ቁጥር ደውላችሁ መግዛት የምትፈልጉ ሰዎች እነሱን አናግሩ በማ በኩል እንደመጣችሁ ደግሞ አደራችሁ አደራችሁ በአዩ በኩል ብላችሁ ተናገሩ ዲስካውንት አለው ማለት ነው እኔም ደግሞ ስጦታ አለኝ እናንተ መታችሁ ከገዛችሁ ችግር የለም እናመሰግናለሁ እናመሰግናለሁ እንግዲህ ያሉትን ነገር አስብበት ስለዛ ነው ነው የጠራሁሽ። ነው የሚሆን አይመስለኝም። ብቻ ግን ሻል እናወራለን። መልካም ጊዜ። አመሰግናለሁ።